ሻዝ የፍቅር ደብዳቤ። እንዴ ነሽ? ለጤናሽ። እድሌ ይህንን ደብዳቤ ስጽፍልሽ ሆድ እየባሰኝ ነው። ለምን አጠገብሽ ባለመሆኔና የተሰማሽን ደስታ መካፈል ባለመቻለ እጅጉን አዝናለሁ። የኔ እድል፣ አንቺ ለእኔ እንደ ስምሽ እድሌ ነሽ። ወደ እኔ ህይወት ከመጣሽ በኋላ ብዙ እድሎች ይዘሽልኝ መጥተሻል። በተለይ ከሁሉም የሚልቀውን ፍቅር አንቺ መፍቀር ምን ያህል መት አይደለም፣ ዘውትር ሳትሰስቺ ስትሰጭኝ የነበረው ፍቅር ያ ብቻ ሳይሆን፣ ሁሉንም ነገር በትግስት መጠበቅሽ፣ እኔን አምነሽ እስከዛሬ መቆየትሽና መታመንሽን ሳስብ እጅግ በጣም እድለኛ ወንድ እንደሆንኩ ይሰማኛል። ደስተኛ የሆንኩበትን ምክንያት ስነግርሽ አሁን ይህን ወረቀት የምትቀበያቸው ጓዶች በጦር ግንባር አብረን የነበረን ግዳጃቸውን የጨረሱ ወዳጆቼ ናቸው። እና ደስታው ምንድን ነው ካልሽኝ፣ እኔ ለአንቺ የላኩት ወረቀት ሳይሆን ከዛ በላይ የሆነ ትልቅ ጉዳይ እዛው ነው። ወደ ቤታቸው የሚመጡት ሽምግልና፣ አዎን ሽምግልና፣ አባትሽን ሊጠይቁ ስለሆነ እጅግ በጣም ደስ እያለ ጥያቄን፣ አባትሽ እምቢ ይላሉ ብዬ አላስብም። ስናፍቀው ለነበረው ለዚህ ቀን በመድረሳጀን እጅግ በጣም ደስ ብሎኛል። ሰፈራችሁ ድረስ ከጦር ግንባር የመጡ ወዳጆቼ አንቺን ጠይቀው ያሳፍሩኛል ብዬ አላስብም። በቦታው ባለመገኘቴ አንቺን ባለማግኘቴ እጅጉን ከፍቶኛል። እኔ በበኩሌ አንቺን ካወቅኩ በኋላ ግዳጃችንን ጨርሰን አብረን የምንሆንበት እለት እጅግ በጣም ከምልሽ በላይ ሁሌ የሚናፍቀኝ ነበር። በተለይ ሰሞኑን ይበልጥ እየናፈቅሽኝ ነው ይኸው ያኔ አይደርስም ያልሽው ቀን ደረስ አይደል? እግዚአብሔር ይመስገን ስለ ሁሉም ነገር። እኔም ብሆን የቀረኝ ጥቂት ጊዜ ብቻ ነው። ስመጣ አብረንን እንሞሸራለን እድሌ። ሳስበው ግን አንቺ ቀድመሽ ግዳጅሽን መጨረስሽ ሽምግልና የጠቀመኝ እንጂ ቀድመሽን ባጨረሽ ኖሮ ግንባር ድረስ ሽምግልና ማንን እልክ ነበር? ትንሽ ፈገግ ላሰኝሽ ብዬ ነው እንጂ ሰሞኑን ጭንቅ እያለኝ ነው። ውስጤ በፍርሃት እየራደ ነው እዚህ ያለው ነገርም ሆነ የሚሰማው ነገር ጥሩ አይደለም። ብቻ አምላክ አዋቂ ነው። አንቺ ብቻ ካለሽበት ሆነሽ ግዳጄ በሰላም እንዳገባድር ጸልይል። አሁን ላይ ሳስበው እንኳንም ክፍለ ጦራችን ተለያየ ላለው ለምን ከተለያየ በኋላ ባይገርምሽ ከበፊቱ በጥፍ በናፍቆትሽ ጋር ተጨምሮ ፍቅርሽ በርስሶብኛል። ታውቂያለሽ እድል ተመልሼ እስክመጣና በአካል እስክንገናኝና እስካገኘሽ ድረስ እጅግ በጣም ትናፍቅኛለሽ። ምን እንደሆነ ባላውቅም እንደነገርኩሽ ሰሞኑን ውስጤን ፍርሃት ፍርሃት እያለኝ ሽምግልና ልልክ እንደሆነ ስላሰብኩ ይሆን ስለምን አላውቅም፣ ብቻ ለበጎ ያደርግልን። እንዲህ ነው እንግዲህ የእኛ ህይወት። ለአንቺ ማስረዳት አይጠበቅብኝም፣ ሁሉንም ታውቂዋለሽ የጦር ውሎ ምን ያህል አስከፊ እንደሆነ ብቻ እንዲህ እያልኩ ነገሩን አላርዝመው። የኔ እድል፣ ለሰርጋችን እየተሰናዳሽ ጠብቂኝ። ብዙም አልቆይብሽም፣ ካለውበት ቶሎ መለሳለሁ ሰላሙን ሁሌም እወድሻለሁ። የአንቺው አፍቃሪ መዝገበ ከጦር ግንባር